ጀማ ቤተልሔም ወንድር ናት። ቤቲ አዎ፣ በአንተ ፍቅር አቅሎ አንስታ ኪራ ኪራ ያለች ጠዋት ማታ ሁል ጊዜ ስምህን የምጠራ ጸበልን ወሰድኳት፣ ሐኪም ቤት በጭራሽ አላገግማለችኝ እና ኔ ምልዳሽ ሐኪሞቹ መድኃኒት እሷ ላይ ለውጥ እንዲያመጣ ከምትለው ሰው ጋር ለትንሽ ጊዜ መገናኘት እንዳለባት ነግረውኛል። ይቅርታ አልችልም። እንዴ ለምን? ልጄ እኳ አብዳለች። ለምን ልዝ ትጨክንብኛለህ? የልጆን መጠባቸው ጥጦች መጠባቸው ጥጦች ይዣለሁ፣ እባክህ ግን ደሞ ህይወቴን ያመሰቃቀለችውን ሴት መልሼ ወደ ቤቴ እንዳስገባት ነው እየጠየቅሽኛለሽ። እና ምን ተረግመች ማኅፀና ያፈራች ግን የእናት ልመና እንኳን የማያራራህ እንዲህ ምን ሆነ ነው ልጄ። ማዘር በጣም ብዙ ቃል እየተናገሩ ነው። እና እንደወድስ ተጠብቀህ ነበር። ልጄን እኮ ነው የነጠቀኝ። ደስታውን ሳይጨርስ ችግር በችግር ላይ እየተደራረበበት ያለው ኪራ ዛሬም ላይ ከባድ ችግር ገጥሞታል። የቤቴ እናት መታለች። ቤቴ ግዴታ ካንተ ጋር መሆን አለባት የሚል ጥያቄም ጠይቀዋለች። ኪራም በጣም ጨንቆታል። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ክፍል ሰማኒያ ስምንትን ይዤላችሁ መጥቻለሁ እንደምትወዱት ተስፋ አደርጋለሁ ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር ላይክ ሰብስክራይብ ያደረጋችሁ ታበረታት ዘንድ በአክብሮት እጠይቃለሁ ኪራ አሁንም ከባድ ችግር ውስጥ ገብቷል መራዊት ባለፈው በተደወለው ስልክ በጣም ተጨንቃለች ናሆሜን እየጠየቀችው ነበር። ናሆሜም እሷን ያለማጨናነቅ ብሎ ደብቋታል። እሷን የምትደበቃት ነገር እንግዲህ ውስጡ አውቋል። ናሆሜ ባለፈው የተደወለው ስልክ ምንድን ነው ቤተሰብ ሰላም አይደለም ወይ የሚል ጥያቄም ጠይቀዋለች። እሱም ሰላም ናቸው፣ ጎረቤት ታሞ ነው ብሎ መልሶላታል። ታዲያ ጎረቤት ቢታመም እንዴት የኔ የኔ ምናምን እያልከ ነበር ብላም ስትለው አይ የማላቀው ሰው ስለሆነ ለማወቅ እኔ እያልኳትኝ ነበረ ብሎም ይላል። ነገር ግን ምንም ልታምነው አልቻለችም። ለማንኛውም ስራ ስለረፈደብኝ ወደ ስራ ሊሄድ ብሎም ይላታል። ከሄደም ወዲያ በጣም ጨንቋታል። ምን ይሆን የተፈጠረው ነገር የሚለው ውስጧን እየተቀራጠራት ውስጧን እየጠየቃት ይገኛል ማለት ነው። በዚሁም አጋጣሚ ናሆሜ እንግዲህ መራዊትን ሰርፕራይዝ ሊያደርጋት እንግዲህ ቀለበት ሊያደርግላትን ያሰበው ተኪራ ጋር ተገናኝተው ተኪራ ጋር እየተመካከሩም ነበረ ነገሮችንም እንደደበቃት ይነግራታል። ነገር ግን እኮ እንደዚህ አይነት ነገር ለመራዊት አይሆናትም ጥሩ አይደለም እያለም ሲለውም ነበረ። በጣም እንደገና ይጨነቅና የአማት ይሆን እንዴ ይህኝ እኮ እያብሰለሰለች ነው እያሉም ነበረ። አዎ ትክክል ነው እያብሰለሰለችም ነበረ። በዚሁም አጋጣሚ ለማንኛውም እነጽናት ጋ ደውልላትና እነ እነጽናት ጋ ትሄድ ብሎ ይለዋል። ስንት ትከፍላለክ? እያሉም እየተቀላለዱ ነበረ ሊና አመሏ ተቀይሮ በትክክለኛው መንገድ ቀርባለች። ጽናት ቤት እያጸዳች ሄዳ እንግዲህ ላግዝሽ፣ አንቺ ለኪራ ቁርስ ስሪ የሚል ጥያቄ ጠይቃታለች። ጽናትም በጣም ተገርማለች። እንዴት እንደዚህ በጣም ጥሩ ሆነሻል እያለቻትም ስትልም ነበረ። እኛ እኮ ተገደን ነው እንጂ ለቤተሰቦችም ለራሴም እኔ ነበርኩ ቀጥ አድርጌ የማስተዳድረው እያለቻትም ስትላትም ነበር። እሺ በቃ ለማንኛውም እንደዛ ተሆነ እኔ ሂጂ ቁርስ አንቺ አጽጂ ብላት ጥላት ትሄዳለች። በዚሁም አጋጣሚ ሰኒ ትመጣለች። ሰኒም ስትመጣ የሌና መቀየር ለሰኒ ትነግራታለች። ነገር ግን እሷ ጸበኛዋ ስለሆነች ምንም ነገር ደስተኛም አልሆነችም። ላስታርቃችሁ ብላትም ትላታለች። ቆዳዋ ነው እንጂ ያሳለፈችብሽ ብላም እንግዲህ እንደማትፈልግ ትነግራታለች። እሺ በቃ ችግር የለም። አሁን ምግብ ልስራና ምግብ እንበላለን። ኪራስ ትመጣ እያሉ ኪራን እየጠበቁም ነበረ። በዚሁም አጋጣሚ እንግዲህ ሰኒ ወደ ሊና ጋር ትሄዳለች። ሊና ጋም ስትሄድ እንግዲህ ክፍሏ ውስጥ እያስተካከለችም ነበረ። ቤት ለምቦሳ ትላታለች። ሊና ምንም አልመለሰችላትም። ሰኒም ምን ነው የሚመለሰው ጠፍቶች ነው ምን እንደሚባል ጠፍቶች ነው ብላም ትላታለች። ሌና እንግዲህ በጣም ይቅርታ ስላደረግኩት ነገር በጣም ይቅርታ ብላ ሌና ሰኔንም ተጠይቃታለች። እውነትም ተቀይረሻል እያለቻትም ትላታለች። ለሚሆነውም ለማይሆነውም ለምን እንጣላለን እያለችም ስትላትም ነበር። አዎ እውነትም በትክክለኛ ሌና ተቀይራለች ብለን ያሰብ ነው። ነገር ግን እሷ የተቀየረችበት ዋንና ዋናው ምክንያቱ እየተነጋገረች ነው ከጓደኞቿ ጋር ጽናት በጣም ጥሩ ልጅ ነች። አሁን የኪራ አመል ነው አልያዝ ያለኝ እያለች እንግዲህ፣ አሁን ለማንኛውም ነገሮች የሚስተካከሉልኝ ትዕግስተኛ መሆን አለብኝ እያለች ጓደኞቿ ጋም እያወራችም ነበረ። ኪራም ወደ ቤት ይሄዳል። በነገራችን ላይ ከቤት በመሄዱ መንገድ ላይ እያለም ይ ቤቲ ናት ትደውላለች። እሱ ግን አያውቃትም እፈልግ ካለው አንተ እኔ አውቀካለሁ አንተ አታቀኝም የሚል መልስን የመለሰችለት፣ አንቺ አውቀሽኝ እኔ እንዴት አላውቅሽም እያለ እሱም እንግዲህ ለማንኛውም እያለ እኔ የማላቀውን ሰው ማግኘት አልፈልግም ብሎም ብሏታል። ነገር ግን አሁንም እየደወለች እየጨቀጨቀችው ነው። ጽናት ጋር ጽናት ጋር ፍቅራቸውን እያወሩ እየተጫወቱም እያለ በአጋጣሚ ስልክም አሁንም ይደወላል በጣም የሚበሳጭና አሁንም ደግሞ በሌላ ስልክ ደወል ሸረ ምንድን ነው ረተኝ እያለም ሲላትም ነበረ። ነገር ግን የደወለው ናሆሜ ነው። ናሆሜ እንግዲህ አበባውንም ፊኛውንም ሁሉንም ነገር አስተካክሎ እንግዲህ ሳን ማን ነው መራዊትን ሰርፕራይዝ አረጋለሁ እያለ ጉድ ጉድ እያለ ነው። ኪራም እንግዲህ አጋዥ ሆኗል። በነገራችን ላይ እነሳኝ ያውቃሉ። ቀለበት ሊያደርግላት እንደሆነ ማለት ነው። አንድ ላይ ተሰብስበው እያለ ስለነሱ ቀለበት ሳያደርጉ እንዴት ተጋቡ የሚል አንዳንድ ነገሮችን ከጽናት ጋር እያወሩ እያለ ሌና ትሰማለች። በዚሁም አጋጣሚ እያወሩም እያለ መራዊት ትመጣለች። መራዊትም ስትመጣ ከአፏ ሊያመልጣት እንዴት ቀለበት ሳያደርግልሽ እያለችም ልትላትም ነበረ። ነገር ግን ታፏ ቀምተዋታል። እሷም እኔ ቀለበት ያላደረገልኝም ባል አመኛው አብሬ ያልኖርም እያለችም ነበረ። ነገር ግን የሰው ልጅ ቀለበት ሳይሆን ዋናው ፍቅር ነው። ቀለበት አድርጎልሽም ጥሎሽ ሊሄድ ይችላል የሚል መልስ መልሳታለች። ቢሄድም በቀለበቱ ለበቱ የኔ እንደሆነ አስመሰክራለሁ እያለችም ነበረ። በዚሁም አጋጣሚ መራዊት ስትመጣ ልትነግራት ሞክራ ነገር ግን አላስወሯትም። በጣም ደንግጠው አፏን ሲሉ ጸጥ ብላለች። መራዊትም ምንድነው ስለ እኔ ልታወራ ፈልገ አስቆማችኋት? የሚል ጥያቄ ጠይቀቻቸው። አይ አይደለም፣ ስላንቺ አይደለም ብለው ይሏታል። እሷንም መልሳ ስትጠይቃት፣ ስላንቺ አይደለም፣ እኔ ስላንቺና ስለ ኪራ ስለ ናሆም ምን አውቄ ነው ስለ እናንተ የማወራው? ብላም ትላታለች በዚሁ አጋጣሚ ተነስታ ትሄዳለች እሷ ወደ ኩሽና። መራዊትም እንግዲህ በጣም ተግዛም ነበረ። ምን ነው ሰላም አይደለሽም እንዴ ብለው ይጠይቋታል። ናሆሜ በተደወለለት ስልክ እንግዲህ የረብ የደበራት እሱ ነው። የናሆሜ እናት ማታ ደውላ ነበረ፣ በጣም ተናዷል ናሆሜ። እሱም ደግሞ በልጅ ምክንያት ነው ብለው ብላ ትላቸዋለች። አይደለም እንደዚ አይደለም ብለው ይሏታል እነሱ። ናሆሜ ብቻውን በእጁ ጠፍጥፎ አይወልድም። ናሆሜ ምን ያደርጋል እሱን ጎዶሎ ያደረግኩት እኔ ነኝ እያለችም ስትጸጸትም ነበረ። በጣም ይወዳታል እሷም እንደዚሁ። እናቷም እንዳጋጣሚም ደውላም ነበረ። ናሆሜ መልካምነቱን ስታወግዝ ነበረ እንግዲህ ለእናቷም ከሱ ጋር መኖር ገነት መኖር ነው እያለችም ነበረ። በዚሁ አጋጣሚ እነ ጽናት መራዊትን እያጽናኗት ነበረ። እንደዚህ አይደለም፣ እንደዚህ አትበይ እያሉም እንግዲህ በጣም ስታሳዝናለች እያሉም እንግዲህ በጣም አዝነውላትም ነበረ። በዚሁ አጋጣሚ ልሂድ ብላ ወደ ውጭ ትነሳለች፣ ወደ ቤት ልሂድ ብላ። ሰኒ ግን ቆይ ጽናት፣ ቆይ እያለቻትም ነበረ አልቆየችም እሄዳለሁ እያለችም ነበረ። ኪራም እንግዲህ ተደውሎለት የቀረበው ምግብ ጥሎን ሄደው እነሱም ለምንድን ነው እንደዚህ የሚሆነው ብላ ሳኒም እንግዲህ ማን የደወለልክ እያለች እየጠየቀችውም ነበረ። መራዊትና ሰኒ መንገድ እየሄዱ ያለ አንዳንድ ነገሮችን እያወሩ ነበረ። አሁን ሄደሽ ትራስ ታቅፈሽ ለማልቀስ ነው ትላታለች መራዊትን። አይደለም ትራስ ማልቀስ ትራስ አቅፎ ማልቀስ እኮ ድሮ ቀረ እያለቻት ነበረ። አዎ እኛ ላይ ቀረ፣ አሁንማ ናሆሜን አቅፌንም ማለቅሰው እያለችም ትላታለች። ትራስ አቅፎ ማልቀስ በእኔ ላይ ቀረ እያለች እንግዲህ ያንቺን በሌላ ተቀየረ ብላም ትላታለች። በምን ምን ማለት ነው ብላም ስትላት በክብሩም ተቀየረ ትላታለች። ወይኔ ቴክስት አድርጎ ልኝ ነበር ሳልመልስለት ብላም ትልና ቴክስቱን ትመልስለታለች። ወይኔ አስታወስኩሽ አይደለ? እያለቻት እንግዲህ ክብሩን ተንከባከቢው፣ ለሴት ልጅ የገባው ልጅ ነው፣ በጣም ተንከባከቢው እያለቻትም ነበር። አንቺ እንዳሰብሽው አይደለም እያለቻትም ትላታለች። እንዴት ነው ታዲያ ክብሩ እንዴት ነበር ምናምን እያለች አንዳንድ ጥያቄዎችን ስጠይቃት እንሄድ ትላለች። አንቺ ስለ ክብሩም ሲወራ እንሄድ ነው የምትይው እያለች ትላታለች። እንግዲህ እሷ መንገድ ላይ ልታስቆያት የፈለገችው እነ ናሆሜ እቤት ውስጥ ዝግጅት አድርገው እንግዲህ እየጠበቋት ነው። ድንገት ሰርፕራይዝ ሊያደርጓት እንግዲህ ናሆሜ የተመኘው ለመራዊት ትልቅ ሆቴል ውስጥ ገብቶ ወስዶ ሰርፕራይዝ ለማድረግ ነበረ። ነገር ግን መራዊት አትችልም፣ ትፈራለች፣ ትደነግጣለች፣ ያማታል ብዬ ነው እንጂ ትልቁ ትልቅ ሆቴል ውስጥ ስጅ ሰርፕራይዝ አረጋት ነበር እያለ እንግዲህ የእሱ መልካምነቷን ፍቅሯን እየገለጸ ይገኛሉ። እውነት ናሆሜ ለመራዊት በጣም የሚንከባከባት መልካም መልካም ሰው ናሆሜን አይተናል። በዚሁም አጋጣሚ እሷን መስከራለታለች፣ ለቤተሰቦቿም ለጓደኞቿን መስከራለታለች። በዚሁም አጋጣሚ እየሄዱም ነበረ እየሄዱም እያለ እንግዲህ እነሱም መንገዳቸውን ቀጥለዋል። ኪራና ኪራና የቤት እናት እንግዲህ ኪራ በተቀመጠበት ትመጣለች። የተደወለለትን ስልክ እንግዲህ እሱም እየጠበቀ እሷን የመጣችው ይቅርታ ማዘር ሰው ጠብቃለሁ እያለም ሲላት እንግዲህ እኔ ሰው አይደለሁም ትለዋለች። አይ ሰው ቀጠሮ ሰው ቀጥር እየጠበኩ ነው ብላም ትላለች። አንተ ክሬው በላይ አይደለከም እንዴ ብላም ስትለው፣ አዎ እኔ ነኝ ብሎም ሲል በጣም ይደነግጥና፣ ስታወሪ ድምፅሽ ወጣት ይመስላል ብሎም ይላታል። እንግዲህ ይቅርታ ይላታል። ምንም ይሄ ይቅርታ የሚያስፈልገው ለልጄ ነው። ልጅሽ ማነች ብሎም ሲላት፣ እንግዲህ ልጄ ቤቴ ልህም ነች ቤቲ ነች። ቤቲ ብሎ እሱም በጣም ድንግጥ ይልና እንግዲህ ቤቴ ምን ሆነች? ምን ልርዳሽ ምናምን ይላታል። እንግዲህ ቤቲ ፀበልም ወሰድኳት፣ ዶክተር ማያት፣ ምንም ሊሻላት አልቻለም። ነገር ግን ዶክተሩ ሁሌ አንተን የምትጠራው፣ አንተን ስለምትጠራ ዶክተሩ የምትወስደው መድኃኒት፣ እንድታገግም ግዴታ ከምትወደው ሰው ጋር መገናኘት አለባት ብሎ ብሎኛል። ግዴታ ካንተ ጋር መገናኘት አለባት ብላ ትለዋለች። እሱም በጣም ይደነግጥና አላደርገውም ብሎ ይላታል። እንዴት ምን አይነት ጨካኝነት፣ ምን አይነት እናት ነች የወለደች፣ ምን አይነት ማህፀን ነች የወለደች በጠባ ከወጡት እያለች ስትለምነው ነበር። ነገር ግን ልጅሽ እንደዚህ ስለሆነች በጣም ይፀጽተኛል፣ እናትን በመሆንሽ በጣም ይጸጽተኛል። አንተስ ብትሆን ምን ነበር የምታደርገው ብላም ትለዋለች። አዎ እረዳሻለሁ ነገር ግን እኔ እሷን ታሁን ወዲያ ላቀርባት አልችልም፣ የሚል መልስ ነው የመለሰላት። በጣም ትደነግጣለች። አንተ ጥላት ነክ የሚል በቃ መጥፎ መጥፎ መልሶችን ስትመልስለትም ነበረ ኪራን። በዚሁም አጋጣሚ ማዘር ይብቃው እየተናገሩ ያሉት ነገር ምንም እየገባኝ አይደለም፣ ብሎም እንግዲህ ታጠገቧት ጥሏት ይሄዳል ማለት ነው። በዚሁም አጋጣሚ የቤቲ እናት ወይን፣ ልጄ ልጄ አጥጧት ሳቂት ተዋል ልጄን ተኮራምታ እንደዚህ በሽተኛ ሆነችብኝ። እንደዚህ የሚሆነችው እሷ ፍቅር አድላ አንተም እንደዚህ የጭንቅላት ሕመም ሰጠሃት እያለች በጣም ተጨናንቃም ነበረ። እሱም እንግዲህ አልችልም ብሎ እያለቀሰች እያለ ሰው ይመጣል፣ ኧረ ሰው እያየን ነው፣ ሰው እየሰማ ነው ብሎ ቢላት፣ ነገር ግን ምንም እሷ ምንም ልትሰማም አልቻለችም። በጣም እሱ እንግዲህ ተናዶ ጥሏት ይሄዳል። ውድ ቤተሰቦቼ፣ እስቲ በቀጣይ ኪራ እውነት ቤቲን ያስጠጋት ይሆን የሚለውን ደግሞ በቀጣይ ተከታትለን ይዘንላችሁ ምን መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ